እና ስልክ ልገዛ ደግሞ በስቃይም ከሰውም እየተበደርኩ እየሰበሰብኩ የተወሰነ ያህል ብር ደርሶልኛል። እና አንቺ ለተይቅሻ አስቤ ነበር የተወሰነ ብር እንድታበድሪ ለም

አልሞትኩም እኮ አለው አለው ከአንቺ ውጭ ወደ ውጭ አላልኩሽም፣ ነበር ውጭ ነኝ አሁን ካላወቅሽ ብዬ ነው። ለአንድ ሲኒ ቡና መቶ ብር ሰጥቼ ቻለ። ምኑ ምኑ ነው የቻለው? አባ ማናጀሩን ጥሩልኝ። ኤክስፖርት ስታንዳርድ ነው። ምን አገባኝ ሀገሬ ለኢኮኖሚ በቅለው ተው እንጂ ፍሪጅ ውስጥ ያለውን ግማሽ ሎሚ መቼ ልትጠቀሙ ታሰባችሁ እንዴት ነው ሁሉም ኢትዮጵያዊ ፍሪጅ ውስጥ ግማሽ ሎሚ የሚኖረው ተጠቀሙ ሊደርቅ ነው ሊበላሽ ነው ልጥሉት ነው ገና ዛሬ ነው ይሄ መነጽር የታዘዘልኝ በደንብ እንዳይ እና እንዴት ነው ኔ እና አንቺ ጓደኛ የሆኑ ገና ዛሬ እኮ ነው ያየሽ እንደ እኔ ጓደኛ፣ ምንድ ነው የምትመሲው? ሎሽን ገዛሽ፣ ሽቶም ገዛሽ፣ ተጠቀምሽ፣ አለቀ። ያለቀውን ሳጢ፣ ሌላ ገዛሽ። በቤት ውስጥ ያለው የሻምፖ፣ የኮንዲሽነር፣ የሎሽን፣ የሽቶ እቃ ምንድን ነው እየተካሄደ ያለው? ምንድን ነው እያደረጋችሁ ያለው እስኪ አስቢ እስከ መቼ ልታስቀምጡት ነው ያሰባችሁ ቦታ ውስጥ ተጣበበ እኮ ኧረ አውጡት ይጣል ኧረ እባካችሁ ብልን ሲል አዳም ሄዋን ዱክ ብላለች ከጎኑ አያት ሴት የሚባል አይተኸው አውቅ ጡጦቿ የሚዳቁም ይመስል ከንፈሯ ጽጌረዳ አይኗ

አንቺን ብትሆኚ እናትሽ ቤት ግቢ ማላት ማላታ ነው፣ ምሰሪ ምግብ ማላታ ነው፣ መጥፊያሽ ነው የሚሆነው። እማ ሽሮሽ ልጠጣ እበላለሁ፣ እጠጣለሁ፣ እተኛለው፣ እነሳለው። ወደ ኋላስ ምን አለ? ምንም የለም። ወደ ፊት ምን አለ? ምንም ቀናል አለው አያለው፣ ምንም የለም። እተኛለው፣ እበላለሁ፣ እጠጣለሁ፣ ሁልጊዜም ማስባለው

ሲኦል መግባታቸውን እርግጠኛ የሆኑ ግለሰቦች የግል ገነት መገንባት ጀመሩ። ግንባታው እንደተጠናቀቀ ለሁሉም ኃጢአተኞች ክፍት እንደሚሆን የሚጠበቀው ሰው ሰራሽ ገነት በውስጡ የእንባ ፏፏቴና የዋይ ዋይ ፕሮጀክትን አካቷል ተብሏል። ግንባታውን ለመጨረስ 666 ቀናት የሚፈጅ ሲሆን የመጨረሻው ዘመን ሳይደርስ ሊጨርሱን እየሰሩ ነው። ማሳጅ ሳረግላት ማሳጅ ሳረግላት፣ ጸጉሯን ዊግ አትጠቀሚ፣ ዊግ ስታደርግ እና ስትሰፋ ምን ስትል ፀጉሯን ይጎዷል። ከዛ ትናንትና ፀጉሯን ጸጉሯን ተፈታችና ማሳጅ ሳረግላት፣ ማሳጅ ስታደርግ አሳመምከኝ ብላ በጓደኛሽ ፊት ትቀውጠዋለች። የውሸቱ እኔ፣ ምግብ መብላት አቅቶኛል፣ አንቺን ካየሁ ጀምሮ እንቅልፍ እምቢ አለኝ ይላል። ያሳምኝ በቃ ሸይጣን ነው የሚጫወትበት። ሄሎ አለኝ አለኝ ሰላማቴ እንዴት ነኝ? በዚህ አገር ዛሬ ምን እግር ጣለሽ? የማንም ባል የኔን ባል ከሌላ ሴት ጋር አሁን አየሽው፣ ምን ሲያደርግ ሀይ፣ ማገኑ በአይንሽ አየሽ? እኔ ምልሽ ግን ሽም ወርኬ ባሌን ተከታተልን ብዬንን ቅጥሬሽ አለው አንችን ቀጠርኩሽ? እባክሽን ባሌ አስቸገረኛል አልኩሽ ነውስ? ባሌን ተወጅኛለሽ፣ ባሌን ተወጅኛለሽ ማለት ነው። የአንቺ ባል በዚህ ሰዓት ምን እያደረገኝ እንደሆነ ታቃለኝ፣ ታቃለኝ ወይ

እንቅልፍ ያነሰ ታርጋኝ ሳወራ ትቆይና ማለት ነው። ልክ እሷ ስራዋ አግበስብሳ ስጨርስ ትቆጣለች፣ ታኮርፋለች። ከዛም በኋላ ማለት ከዛ በኋላ ስራ በቃ